አቀንቃኝ ነው ልቤ ገላዬም ዳንሰኛ፣ ይሄው ይሄው መጣ መጣልኝ ይሄው እሱ ነው የዝምታዬ አባራሪ የመዝሙሮች የባለቤት፣ እሱ ነው የህኮቶች የእረኛ የሰላሞች የእመቤት፣ እሱ ነው አይኑ ውስጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል የሌሊት ፒያኖ ነው የሱ ሙዚቀኛ ሲጫወትብኝም እንቅልፍ ማልተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪናት ነፍሴ የመጣ እንደሆነ ነቃ ቀና ካለ አይሆንም ዳተኛ ያየኝ እንደሆነ አይኑ ጣት ያበቅለት የበቀለው ወጣቱ የልቤን ፒያኖ ሲጫወተው ያድራል። ይህን እሱ አያውቅም፣ ተአምሩን አያውቅም። እኔም አልነገርኩት ሚስጥሩን አላውቅም። እየመጣ ብቻው ይጫወተኛል፣ እየመጣ ብቻው። እኔ ፒያኖ ነኝ እሱ ሙዚቀኛ። አንዴ አንዴ፣ እስኪ ወደዚህ ወደዚህ ወደዚህ። እንቅስቃሴው ለምንድን ነው እንቅስቃሴው? ኦኬ፣ እሺ። አይ አስተያየት ሳይሆን አንድ እንድደግምልኝ ስለፈልኩ፣ እስኪ ከመጀመሪያው ትንሽ ትንሽ ሳትንቀሳቀሺ ስሜትሽን ብቻ እያሳየሽን በ እሺ። ይሄው ይሄው መጣ መጣልኝ። ይሄው እሱ ነው የዝምታ የአባራሪ የመዝሙሮች የባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ፣ ይጫወተኛል። ጣቱ ውስጥ አይን አለ፣ ያባብለኛል። ይህ ግጥም ግጥም ለማለት ወይም መነባነብ ብለን የምናስበውን ትወና ማለት እሱ ነው እሱ ነው ሳይልን እስቲ ማን ነው ገባሽ? እንደዚህ መሳል አለብሽ እኮ ማሳየት አለብሽ ያ ነው ትወና። ከሆነ የሆነ በምናብሽ የምትሲው ነገርን ስታዋሪው ነው ስትጫዎቹ ነው። ያ ነው ትወና። ገብቶች አይደለ? እኔ ማለት የምፈልጋቸው ነገሮች አሉ። አንደኛ ቃላት ላይ ችግር አለ ችግር አለ። አንደኛ የተጻፈውን ጽሑፍ በተገቢው መንገድ ማለት ለምሳሌ የሰላሞቼ እመቤት፣ የሰላሞቼ እመቤት ወንድ ነው ካራክተሩ። ለወንዱ እመቤት ብሎ ይጠራዋል ብዬ ጻፈው አልነበር። ስለዚህ የሆነ የተዛባ ነገር ወይ ምናምን አለ እንደዚህ እራሱ ችግር ስለሚያመጣ ማለት ነው። ሌላው ጥርት ብሎ የመደመጥ ነገር ምንድን ነው እያለቻለችው የሚል ነገር የመላላት ነገር ይታየኛል። እኔ ደሞ እዚህ ጋር ተቃውሟለን። እሺ፣ በጣም ከወደድኩት ነገር አንዱ በጣም ተረግጠው ነው የምትናገራቸው ቃላቶች። በጣም ድምጿ በጣም ደስ ይላል። ሌላው ቃናው እና ተረግጠው በትክክል ይደመጡ ነበር። አሁን ሚቃኘኝ እና ሚቃኘን ስትል ራሱ በጣም በደንብ አርቲኩሌት ስለምታደርጋቸው ትክክለኛ ቅኝት የሚለውን ሁሉ ይሰጠናል ከባድ ነበር እሱ ላይ ራሱ እኔ ይህንን አልስማማ ያንተን ሀሳብ አልቀበለው ምክንያቱም እኔ እንትን ያላለኝ እንደተጻፈው ያልተባሉልኝ ቃላት አሉ ቃለት ግድፈቶች አደለም የኔ አባባል አርቲኩሌት ግን በደንብ ይደረጉ ነበር በደንብ ይሰማሉ ከድምፅ ማማር ጭምር ማነው ስምሽ ስመኝ ገብሩ ስመኝ ገብሩ ስመኝ ገብሩ እንትን ያለው ነገር ወደ ትወና መቅረብ አለብሽ ስመኝ እሺ መድረክ ላይ እስከወጣሽ ድረስ መድረክ እንዴት ነው መድረክ ላይ ወጥቼ ልተውን የምችለው ብለሽ አስበሽ ተዘጋጅተሽ ነው መምጣት ያለብሽ ይሄ መጀመሪያ ፈተናም ስለሆነ ይሄው ይሄው መጣ መጣልኝ ይሄው እሱ ነው የዝምታ የአባራሪ የመዝሙሮች ባለቤት እሱ ነው የህኮቶች እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣቱ ውስጥ አይና አለ ያባብለኛል። እህ ትወን ይሄ ግጥም ነው። ይሄ ግጥም ግጥም ለማለት ወይም መነባነብ ብለን የምናስበው ነው። ማነው ስምሽ? ስመኝ ገብሩ ስመኝ ገብሩ ስሜትሽን ብቻ እያሳየሽን፣ እሺ ይሄው ይሄው፣ መጣ መጣልኝ፣ ይሄው። እሱ ነው የዝምታ ያባራሪ የመዝሙሮቼ ባለቤት እሱ ነው የህኮቶች እረኛ የሰላሞቼ እመቤት እሱ ነው። አይኑ ውስጥ ጣታለ ይጫወተኛል፣ ጣቱ ውስጥ አይናለ ያባብለኛል። ይህ ትወና አይደለም፣ ይህ ግጥም ነው።